ከሁለት መቶ አርባ ሦስት ሺህ በላይ ዜጎች የፋይዳ ዲጂታል መታወቂያ ማግኘታቸውን የኢትዮ ቴሌኮም ሰሜን ሰሜን ምዕራብ ሪጅን አስታወቀ። ፋይዳ ዲጂታል መታወቂያ ያለውን ጠቀሜታን በመገንዘብ የአገልግሎቱ ተጠቃሚ መሆናቸውን የጎንደር ከተማ ነዋሪዎች ተናግረዋል። በዚህ ጉዳይ ተጨማሪ አለን። ፋይዳ ዲጂታል መታወቂያ የዲጂታል ሲስተም ተጠቃሚ ማህበረሰብን በመፍጠር የተለያዩ ህገወጥ ተግባራትን ለመቆጣጠር ያስችላል። በኢትዮ ቴሌኮም ሰሜን ሰሜን ምዕራብ ሪጅን ኦፕሬሽናል ዳይሬክተር አቶ ወርቅ አለማው ዳኛቸው በጎንደር ከተማ ባለፈው አንድ ዓመት 243 ሺህ ተጠቃሚዎች ዲጂታል መታወቂያ እንዲያገኙ ማድረግ ተችሏል ብለዋል። የአገልግሎት መስጫ ቅርንጫፎችን የማስፋት ስራ እየተሰራ ሲሆን፣ ይህም የዲጂታል መታወቂያ ተደራሽነቱን ያሳፋል ይላሉ። ባለፉት አመታት ውስጥ ወደ 200 አርባ ሶስት ሺህ አካባቢ አክቹዋሊ፣ ቁጥሩ እየጨመረ ነው እየሄደ ያለው። ኪቶችን በጨመር ነው ቁጥር የሚመዘገበውም ቁጥር በዛው ልክ እየጨመረ ነው ያለው። ተደራሽ ያልሆንባቸው ወረዳዎችን ተደራሽ ለማድረግ ስንለይ ቆይተናል። በጸጥታም በተለያዩ ምክንያቱም ሳይመደባቸው የቆዩትን ወረዳዎች በመለየት ከተሞችን በመለየት ምደባ እያደረግን ነው። ፋይዳ ዲጂታል መታወቂያ ይዞ የመጣውን ቀላል መንገድ ተጠቅመው ለመገልገል ወደ ተቋሙ ለአገልግሎት መምጣታቸውን የጎንደር ከተማ ነዋሪዎች ይናገራሉ። ታያቸው ደስ ይባላል። የጎንደር ከተማ ነዋሪ ነኝ። ይሄን የፋይዳ መታወቂያ ማውጣት የፈለኩት የተከላጠፈ አገልግሎት በማንኛውም ቦታ በምንልበት ሰዓት እንደሚሰጥ ከተለያዩ ጓደኞችና ለምሳሌ ቀበሌ ላይ ስትሄድ ብዙ አንዳንድ ጊዜ የሉም ትባላለ ምንትላል ጊዜህን ይሻማ ባህልና የመንግስት ሰራተኛ እንደመሆን የመጠን ጊዜህን ላለ መሻማት ይሄ የተሻለ ይሆናል ብዬ ስላሰብኩኝ ወደዚህ ይህ መታወቂያ ለማውጣት መጥቻለሁ ማለት ነው። ቤቴላይ ማሳፊ ይባላለሁ። ፋይዳ መታወቂያ ለማውጣት ከብዙ ነገሮች ይጠቅመናል ብዬ አስባለሁ። ምክንያቱም አንደኛ በመታወቂያ በቀበሌ የምንወጣውን ነገሮች በእንደዚህ አይነት ነገሮች ስለሚል ስለቃሉ ያሉልን ደስ ብሎናል። ቢሮ ላይም ባንክም ላይም ይጠቅማል ብለን አስባለን። ስሜ ኑርሴ ሙለ እባላለሁ፣ በጎንደር ነዋሪ ነ የመጣወታውን መታወቂያ ለማውጣት ነው። ጊዜ እናጠፋ ነበረ፣ በየቀበሌ ይሄድ ነበቃ። እየተቀጠር ነው ያለው ጊዜ እናጠፋ ነበረ። አሁን ግን ዚህ በቀላሉ በ15 ቀን ውስጥ በመላ ነው የምናገኘው እና ለባንክ ቤትም ሆነ ለሁለምነው ለአስፈላጊ ነገር ለሆነው ነገር ተሎ ማግኘት እንችላለን። የፈለግነውን ነገር ተሎ እያገኘንበት ነው። የተቀላጠፈ አገልግሎት ለመስጠት የሚያስችል ማተሚያ ማሽን ማስገባት መቻሉን ያነሱት አቶ ወርቅ አለማው አመልካቾች ጥያቄ ባቀረቡ አጭር ቀናት ውስጥ መታወቂያ እንዲያገኙ እንደሚያስችል ገልጸዋል። ኢትዮ ቴሌኮም እስካሁን በፖስታ ነበር ጎንደር ላይ እንደምታውቁት እየተደረገ ያለው አሁን ላይ ህትመት ማሽኑን አሎኬ እየተደረጉ እየመጣልን ያለው ከሚቀጥሉት ምናልባት የሚቀጥለው ወር ጀምሮ ሙሉ በሙሉ ኢትዮ ቴሌኮም የህትመቱ ላይ ጥራት ያለው ሶስት አይነት ደረጃ ያለው መታወቂያዎችን ለደንበኞች የምናቀርብ ይሆናል ማለት ነው። አዲስም የጠፋበትም ያለውም ለቀየር ከፈለገ ሶስት አይነት ስታንዳርድ ነው ስላለው እሱን ለማቅረብ የቅድመ ዝግጅት የተደረገ ነው። ዘርፈ ብዙ ጠቀሜታዎችን የሚሰጠውን ፋይዳ ዲጂታል መታወቂያ በማውጣት ለአስፈላጊ አገልግሎት ሁሉ መጠቀም እንደሚገባ ተገልጿል።